ገንዘብ በመስጠቱ ወደ ስራ መግባት ተችሏል። ፕሮጀክቱ የህፃናት ዘረመል በወላጆቻቸው እና በዶክተሮቻቸው ተመርጦ የተለየ ባህሪ እንዲኖራቸው ያደርጋሉ ወይንም በቀጣዩ ትውልድ ላይ ያልታየ ለውጥ ሊያስቀጥል ይችላል በሚል እስካሁን ድረስ ሳይካሄድ ቆይቷል። የዓለማችን ትልቁ በጎ አድራጎት ድርጅት ዌል ኮንትራስት ፕሮጀክቱን ለማስጀመር አስር ሚሊዮን ፓውንድ የሰጠ ሲሆን ምርምሩ ብዙን ለማይድኑ በሽታዎች ህክምናዎች በማፋጠን ከጉዳቱ የበለጠ ጥቅም የማስገኘት አቅም አለው ተብሏል። የኤርትራ መንግስት ዛሬ ባወጣው መግለጫ ኢትዮጵያ ግጭት ለመፍጠር ሰበቦችን እየፈለገች መሆኑን ጠቅሶ ባለፉት ጥቂት ቀናት ለተባበሩ መንግስታትና ለበርካታ ሀገራት ኤርትራ ሉዓላዊነት ጊዜትን ጥሳለች የሚል ስሞታ ማስገባቷን አስታውቋል። ሲቀጥልም ይህ ጅራፍ ራሱን ገርፎ ራሱ ይጮኋል በሚል ዲፕሎማሲያዊ ዘመቻ እንደሆነ አስረድቷል። የኢትዮጵያ ገዢ ፓርቲ ባለፉት ሁለት ዓመታት የኤርትራ ወደቦችን በውዴታም ሆነ በግዴታ ለመውሰድ ቅስቀሳ ሲያደርግ መቆየቱ የዋሳው መግለጫውን ጨምሮ ከቃላት ባለፈ የኢትዮጵያ መንግስት የጦር መሳሪያ ሲገዛ ቆይቷል በሚል ሳይንቲስት አቅርቧል። እነዚህ ቀስቃሽ ድርጊቶች በትዕግስት ማለፉን ገልጾ ኤርትራ በአልጀርስ በተላለፈው የድንበር ኮሚሽን ውሳኔ መሰረት በግዛቷ ውስጥ እንዳለችና ምንም የወረረችው የኢትዮጵያ መሬት እንደሌለ አስረድቷል። በመግለጫው መጨረሻ ኢትዮጵያ የጎረቤቷ ለዋላዊ መሬትና ባህርበር ለመውሰድ የምታደርገውን ህገወጥ ጥረት ምኞት ነው ብለዋል። ትራምፕ የኔታናዊ የሙስና ክስ እንዲቋረጥ ጠይቀዋል። ፕሬዚዳንቱ አሜሪካ በኢራን ጦርነት ከእስራኤል በኩል ጣልቃ የገባቸው በእሱ ምክንያት ነው ሲሉ ተናግረዋል። ኔታንያሁን በእስራኤል እና ኢራን ጦርነት ትልቅ ለውጥ አምጥተዋል ያሉት ዶናልድ ትራምፕ ኔታንያሁን የምትጠብቁበት ጊዜ ላይ ናችሁ ብለዋል። የትራምፕ ንግግር በእስራኤል የተቃዋሚ ፓርቲ አመራሮች ዘንድ ተቃውሞ ገጥሞታል። ጠቅላይ ሚኒስትር ኔታንያሁ በገንዘብ ማጭበርበርና እምነት ማጉደል ወንጀል ክስ ተመስርቶባቸዋል። ጠቅላይ ሚኒስትሩ በሀያ ሀያ ጀመረውን የፍርድ ቤት ሂደታቸውን እንደማይቀበሉት ቢገልጹም እስካሁን ድረስ መቋጫ አላገኝም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከናይጀሪያ ፌዴራል ሪፐብሊክ ምክትል ፕሬዚዳንት ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ማምሻው የናይጀሪያ ፌዴራል ሪፐብሊክ ምክትል ፕሬዚዳንት ካሺም ሼትማን ተቀብዬ ቁልፍ በሆኑ የሁለትዮሽ እና አገራዊ ጉዳዮች ላይ ተወያይተናል ብለዋል። በኢትዮጵያ በወሊድ ጊዜ እናቶች በሚያጋጥማቸው የደም መፍሰስ እና ተገቢ ደም በጊዜው እንዲያገኙ ለማስቻል እየተሰራ ነው። ከዚህ በተጨማሪ በሕክምና ዘርፉ በጣም አስፈላጊ የሆኑ መድኃኒቶችን በጊዜው እንዲደርሱ በማድረግ ታካሚዎች ለከፋ ቀውስ እንዳይዳረጉ ለመከላከል ጥረት እየተደረገ ይገኛል። ሰፊና ልዩ ልዩ የመልክዓ ምድራዊ አቀማመጥ ባላት ኢትዮጵያ አስፈላጊ የሆኑ የነፍስ አድን መድኃኒቶችን በተፈለጉበት አካባቢ ለማድረስ ፈታኝ ሁኔታዎች ያጋጥማሉ። ችግሩንም ለመቅረፍ አነስተኛ ሰው አልባ አውሮፕላኖችን ወይም ድሮኖችን የህክምና አገልግሎት ላይ በመዋል የህክምና ቁሳቁስ የማድረስ ስራ እየተሰራ መሆኑን በኢንፎርሜሽን መረብ ደህንነት አስተዳደር የፕሮጀክት ማናጀር አቶ ካሳጠና ለፋና ዲጂታል ተናግረዋል። ሰው አልባ አውሮፕላኖቹ በጣም አስቸኳይ የደምና የመድኃኒት እጥረት ሲያጋጥም በፍጥነት ወደሚፈልጉት አካባቢ ማድረስ ይችላሉም ነው ያሉት። የህክምና ባለሙያ በአስቸኳይ እንዲደርስለት የሚፈልገውን መድኃኒት እንዲመጣለት በሚያዝበት ወቅት በቀጥታ በድሮኗ ላይ በመጫን የሚፈለግበት ቦታ ማድረስ ይቻላል ብለዋል። የመድኃኒት ማጓጓዣ ድሮኖች በሰላሳ ደቂቃ ውስጥ ከመቶ በመጓዝ የሚያስፈልገውን መድኃኒት ወደ ተጠየቀበት ቦታ ማድረስ እንደሚችሉም ነው ያብራሩት። ድሮኖቹ እስከ አምስት ኪሎ ግራም የሚደርስ ቁሳቁስን የመሸከም አቅም እንዳላቸውና በቅርቡ በአንዳንድ አካባቢዎች አገልግሎቶችን እየሰጡ እንደሚገኙ ጠቁመዋል። የኬሚካል መርጫ ድሮኖች ጥቅም ላይ ለማዋል እየተሰራ መሆኑን የገለጹት አቶ ካሳ በተለይም የወባ መራቢያ አካባቢዎች ላይ የኬሚካል እርጭትን ለማከናወን እንደሚያገለግሉም አንስተዋል። ድሮኖቹ የጤና ሚኒስቴር ከዓለም ጤና ድርጅት ጋር በመተባበር በተዘጋጀው ዓለም አቀፍ የጤና ኢኖቬሽን እና ጥራት ጉባኤ ላይ ለእይታ ቀርበዋል። የኬንያ የፕሬዚዳንት ዊሊያም ሩቶ መንግስት በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ አስር ሰዎች ሲገደሉ አራት መቶ ደግሞ መቁሰላቸው ተገለጸ። እንደ አውሮፓውያን አቆጣጠር በ2024 በሀገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛው ዓመት ለማሰብ በናይሮቢና በሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኞቹ ሰልፈኞቹ ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙኃን የተቃውሞ ሰልፎችን በቀጥታ ቴሌቪዥን እና ሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ነገር ግን ክልከላውን በዋና ከተማ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። በጋዛ የሟቾች ቁጥር 84000 የመድረሱን ሪፖርት አመለከተ። ይህ አሃዝ የጋዛ ጤና ሚኒስቴር ካወጣው 45650 በ40 ፐርሰንት እንደሚበልጥ ተገልጿል። የጋዛ የሞት ዳሰሳ በእስራኤልና ሐማስ ጦርነት የደረሰውን ጉዳት ይፋ አድርጓል። ጦርነቱ ከተጀመረበት ኦክቶበር 7 2023 እስከ ጃንዋሪ 2025 ድረስ ብቻ 75000 ፍልስጤማውያን መገደላቸውን አንድ ሪፖርት አመላክቷል። በግፍ ከተገደሉ ውስጥ 56.2 ፐርሰንት እናቶች፣ ህጻናትና አቅመ ደካሞች እንደሚገኙበት ሲያደርጉበት ተገልጿል። ከጦርነቱ በኋላ ከተወለዱ 357 ህጻናት አራቱ እንደሚሞቱ በሪፖርቱ ተመላክቷል። 8540 የሚሆኑ ከጦርነቱ ውጭ በተከሰተ ሞት ነው ህይወታቸውን ያለፈው። ምክንያቶቹ ረሃብ፣ ህመም፣ የጤና አገልግሎት ጥራት እንደሚገኙበት ተገልጿል። በዚህ ጥናት ከሰባት ዩኒቨርሲቲዎች ተቋማት የተወጣጣ ዓለም አቀፍ የምሁራን ቡድን ተሳትፎ አድርጓል። ቡድኑ የጋዛ ጤና ሚኒስቴር በየጊዜው የሚያወጣው ነው ሪፖርት የተጋነነ አለመሆኑን አረጋግጧል። ቡድኑ በጋዛ የሚኖሩ 2000 ፍልስጤማውያንን የፊት ለፊት ቃለ መጠየቅ አድርጓል ተብሏል። ዳታው ከታኅሣሥ 30 2024 እስከ ጥር 5 2025 ባለው ጊዜ ነው የተካሄደው። እኛን ለማጥፋት የሚፈልግ ኃይል አሸንፈናል፣ እናም አሁን ከጦርነት በኋላ እንደገና ሀገራችንን የመገንባት ስራ ጀምረናል ሲሉ ቤንያሚን ኔታናዩ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናዩ እኛን ለማጥፋት በፈለገችው የክፋት ዘንግ ላይ ትልቅ ስኬትና ታላቅ ድል አድርጋለች ሲሉ በቅርቡ ከኢራን ጋር የገጠማትን ግጭት አስመልክተው በመግለጫቸው ተናግረዋል ሲል አልጀዜራ ዘግቧል። ኔታናዩ ትናንት ማምሻውን በሰጡት መግለጫ እስራኤል ከጦርነቱ በኋላ ያለውን የመልሶ ግንባታ ምዕራፍ መጀመሯን እናረጋግጣለሁ ብለዋል። የእስራኤል ጦር የበላይነቱን በማሳየቱ የህልውና ስጋቶችን አስወግዷል ሲሉም ገልጸዋል። ኔታንያሁም አክለው ሊያጠፉን ከሚፈልጉ ኃይሎች ጋር ጦርነት ገጥመን ከዛም የበለጠ ተጠናክረን ተባብረን ተወጥተነዋል ብለዋል። በሚቀጥለው ምዕራፍ እስራኤል ከመልሶ ግንባታ ጋር የተያያዙ ተግዳሮቶች ከፊቷ በማስወገድ ሀገራችንን መገንባት አለበት ሲሉ ለህዝባቸው መልዕክት አስተላልፈዋል። የጀርመን መንግስት በሜዲትራኒያን ባህር ከተለያዩ ሀገራት የሚፈልሱ ሰዎችን ከመስመጥ አደጋ ለሚታደጉ የነፍስ አድን ድርጅቶች የሚያደርገውን የገንዘብ ድጋፍ በሙሉ ለማቆም እያሰበ መሆኑን አስታውቋል። የገንዘብ ሚኒስትሩ ላርስ ክላንድቪል አዲስ የበጀት አቅድ መሰረት ለስደተኞች መድን ድርጅቶች የሚሰጥ ምንም አይነት ገንዘብ አልተመደበም ሲል የውጭ ጉዳይ ሚኒስትር አመላክቷል። የጀርመን መንግስት ከቅርብ ዓመታት ወዲህ በየአመቱ ሁለት ሚሊዮን ዩሮ ወይም ሁለት ነጥብ ሶስት ሚሊዮን የአሜሪካ ዶላር ገደማ ባህር ላይ ለሚሰሩ የመድን ድርጅቶች ድጋፍ ሲያደርጉ ቆይቷል ተብሏል ተጠቅሷል። በ2025 ዓመት የመጀመሪያ አጋማሽ ሁለት የነፍስ አድን ድርጅቶች ወደ 9000 ዩሮ የሚጠጋ ገንዘብ ተመድቦ እንደነበረ ተመላክቷል። እርምጃውም የተቃወሙት የአረንጓዴዎቹ ፓርቲ ህግ አውጪ ጃሚላ ሻፋር የገንዘብ ድጋፉን መቋረጡን ፍልሰትን አይቀንስም ሲሉ እርምጃውን ተቃውመውታል። ከዚህ ይልቅ ፍልሰተኞቹ የሚጓዙባቸውን የሜዲትራንያን ባህር ላይ መንገዶች ይበልጥ አደገኛ እና የሰው ህይወትን የሚቀጥፉ ይሆናሉ ሲሉ ውሳኔውን በጥብቅ ኮንነውታል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጥቃት በፊት የበለጸገ ዩራኒየም ክምችቷን ከፎርዶን የኒኩለር ጣቢያ ያዛውራለች የሚለውን ሪፖርት አስተባበሉ። ነው ትራምፕ ከተቋሙ ምንም ነገር አልወጣም ሲሉ በማህበራዊ ሚዳቸው ገጽ ላይ አስፍረዋል። አክለውም በጣም ረጅም ጊዜ የሚወስድ ነው፣ በጣም አደገኛ እንዲሁም በጣም ከባድና ለማንቀሳቀስም አስቸጋሪ ነው ብለዋል። ይልቁንም በይዞታው ላይ የታዩ ተሽከርካሪዎችና ትናንሽ የጭነት መኪናዎች የአየር ማስተላለፊያዎቹን ቋሚዎች በግንባታ ለመሸፈን ሲሞክሩ የነበሩ ሰራተኞች ናቸው ብለዋል። የአሜሪካ መከላከያ ሚኒስቴር ፒት ሄክሴት በጋዜጣ መግለጫቸው ወቅት ይህንኑ ሪፖርት ውድቅ አድርገውታል። እስራኤል በፈጸመችው ጥቃት የሀገሪቱ ከፍተኛ ወታደራዊ አዛዥ ሳኢድ ኢዛዲ መገደላቸውን የኢራን ሰላማዊ አብዮታዊ ዘብ ማረጋገጡን የአገሪቱ ሚዲያ ታስኒም የዜና ወኪል ዘግቧል። ኢዛዴ የኢራን እስላማዊ አብዮት ዘብ ቅርንጫፍ የሆነውን ቁርድስ ፎርስ ከፍተኛ አዛዧ ነበሩ። ይህ ቅርንጫፍ በቀጠናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። አዛዡ ከሀማስ እና ከሌሎች የፊልስጤማዊ ታጣቂ ቡድኖች ጋር በማስተባበር ኃላፊነት የሳቸው ነበር። አብዮታዊ ዘቡ አዛዡ መቼ እንደተገደሉ ያለው ነገር ባይኖርም የእስራኤል መከላከያ ሰኔ 14/2017 ዓ ም መገደላቸውን አስታውቋል። ዩናይትድ ኪንግደም በመካከለኛው ምስራቅ ሰላምና ደህንነት ስጋቶችን በመ እንዲሁም በዩኬ መሬት ላይ ግለሰቦችን ለመግደል በማሴር በሚል በአዛዡ ላይ በአውሮፕላን በ23 ማዕቀብ ተጥሎባቸው ነበር። አሜሪካ በአውሮፓውያኑ በ219 ለሃማስ በሚሊዮን የሚቆጠር ዶላር ሰጥተዋል በሚል በጦር አዛዡ ላይ ማዕቀብ ጥላባቸዋለች። በደቡብ ምዕራብ ቻይና ጓንዙ ግዛት በተከሰተ ጎርፍ ስድስት ሰዎች ሲሞቱ ከሰማኒያ ሺህ በላይ ሰዎች ከመኖሪያቸው ተፈናቅለዋል። በቻይና ጓንጊስ የሚገኝ ትልቁ ወንዝ ከፍታውን ጨምሮ ተራራማው ወደሆኑት ከተሞችና መንደሮች በመፍሰሱ ነው ከወንዙ በላይ ያሉት አካባቢዎች የጎርፍ መጥለቅለቅ ያጋጠማቸው። በጊዙ ግዛት ሮንግጂያንግ እና በኮንግጂያንግ አካባቢ ላይ የደርሰው ግብ መጥለቅለቅ ከጊዙ የሚመነጨውን ጎዋንግሲ ወንዝን የሚያዋስኑ ገጠራማ መንደሮችን ጨምሮ ወደ ሌሎች የደቡብ ምዕራብ ቻይና ክፍሎች ተዛምቷል። ከባለፈው ሳምንት ጀምሮ በነበረው ዝናብ በተከሰተ ጎርፍ በአስር ሺዎች የሚቆጠሩ ሰዎች በሁናን ግዛት ነዋሪ የሆኑ ሰዎች ወደ አዋሳኝ አካባቢዎች መሄዳቸውን የቻይና መንግስት መገናኛ ብዙሃን ጠቅሶ አልጀዝራ ዘግቧል። ከ99 በመቶ በላይ ትክክለኛነቱ የተረጋገጠ የአንጎልጢን የሚመረምር የአርቲፊሻል ኢንቴሊጀንስ ሞዴል ይፋ ሆነ። የአንጎልጢ በአስቸጋሪ ቦታ ላይ የሚገኝ በመሆኑ የሕክምና ሂደቱን ውስብስብ ያደርገዋል። በጀርመን በርሊን በሚገኙ ተመራማሪዎች ይፋ በሆነው የአርቲፊሻል ኢንቴሊጀንስ ሞዴሉ ከ170 በላይ የአንጎልጢ አይነቶችን እንዲለይ የሚያስችል ስልጠና ወስዷል። ኔቸር ካንሰር በተባለ መጽሔት ላይ እንደተገለጸው ሞዴል እጢዎችን በፍጥነትና በከፍተኛ ትክክለኛነት ይለያል። ሞዴሉ በርካታ ስልጠናዎችን የሰለጠነ ሲሆን 991 በመቶ የአንጎል እጢዎችን በትክክል ለመመርመር ያስችላል። ሞዴሉ በዲኤንኤ ናሙናዎች ላይ በመመርኮዝ በትክክለኛና ወጭ ቆጣቢ በሆነ መንገድ የአይምሮ እጢን ለመለየት እና ለማከም ያስችላል። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩትም የአንጎል እጢን ለመመርመር የሚያስችል ሞዴል ማበልጸጉ ይታወቃል። የኢራን ጠቅላይ ሚኒስትር አያቶላ ሀሚኒ በእስራኤል እና አሜሪካ ላይ ድል ተቀናጅተናል ላሉ። ሀሚኒ አሜሪካ በቀጥታ ጦርነት ውስጥ የገባችው የጽዮናዊ አገዛዝ ሙሉ በሙሉ እንደሚወድም ስለተሰማት ነው ነገር ግን አሜሪካ ምንም አላተረፈችም ሲሉ ነው የተናገሩት። ጠቅላይ መሪው አገራቸው በድል አድራጊነት ወጥታለች ያሉ ሲሆን ለአሜሪካ ጥቃት አጸፋውን ምላሽ እንደሰጠችም ነው የገለጹት። አክለውን በጽዮናዊ አገዛዝ ላይ ስለተጎናጸፍ ነው ድል እንኳን ደስ ያላቸው ሲሉ ለህዝባቸው መልክታቸውን አስተላልፈዋል። ሀሚኒ የአሜሪካ በሀገራቸው ጥቃት ከፈጸመች እንዲሁም ከእስራኤል ጋር የነበረውን ግጭት በኋላ ባስተላለፉት የመጀመሪያ መልዕክት ነው ይህንን ያሉት። የኢራን ህዝብ አንድነቱን በማሳየት ህዝባችን አንድ ድምፅ ነው ያለው በሚል መልዕክት አስተላልፈዋል ሲሉም ለህዝቡ ምስጋና አቅርበዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራንን እጅ እንድትሰጥ መጠየቃቸውን የጠቀሱት አሚኔ አስተያየታቸውን ለአሜሪካ ፕሬዚዳንት አንደበት በጣም ትልቅ ነው በማለት ተችተዋል። አሚኔ አክለው እንደ ኢራን ላለ ታላቅ አገር እና ህዝብ እጅ ስጡ ማለት ስድብ ነው እንጂ መስጠት የሚለው ቃል በመዝገበ ቃላችን ውስጥ የለም ብለዋል። ትራምፕ በዚህ አጋጣሚ አንድ እውነት እንደገለጹት የጠቀሱት ሀሜኔ አሜሪካውያን የኢራን እስላማዊ ሪፐብሊክ መቃወም ገና ከጅምሩ ሲቃወሙ መቆየታቸውን ነው ሲሉም አክለዋል።